28 ስምንተኛ ሳምንት ትናንትና አንድ ጨዋታ ተከናውኗል። ዌስትሀም ዩናይትድ ከኒካስል ዩናይትድ ያደረጉት ጨዋታ በኒካስል ዩናይትድ አንድ ለባዶ አሸናፊነት ነው የተጠናቀቀ። ብሩኖ ጉመረሽ ነው ግቡን ያስቆጠረው። ኒካስል ቀስ እያለ በዋንጫ ፉክክር ውስጥ መገኘት ባይችል እንኳን በቀጣዩ ዓመት በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉን ያሰፋ ይመስላል። 47 ነጥቦችን ይዞ ስድስተኛ ደረጃ ላይ ተቀምጧል። ተከታታይ ጨዋታዎችን እያሸነፈ ነው። ሳይጠበቅ አንዳንድ ጨዋታዎች ላይ ነጥብ ሲጥል እንደነበር የሚታወስ ነው። አጠቃላይ በጨዋታ እንቅስቃሴ መሐመድ ኩዱስ ጥሩ እንቅስቃሴን አድርጓል። በፕሪሚየር ሊጉ ባ አጠቃላይ በተለይም ወደ አንድ መቶ አርባ የሚጠጉ ድሪብሎች አድርጓል። ያው ቀዳሚው ተጫዋች ነው። ግባ ይህንን ተመልክተናል። ሀያ ሰባተኛ ሳምንት እንደዚሁ አንድ ጨዋታ ተከናውነው ነበረ። ጅሮና ና ኤስፓኞልን ያገኝ ነው። ያው ክርስቲያን ግቡን ያስቆጥረው ድንቅ ቡድን ነበር። ዘንድሮ ግን እግር ኳስ ምናል ማርጂኑ አንደኛው ማሳያ ሊሆን ይችላል። ሰላሳ ሶስት አምስተኛ ደረጃ ላይ የተቀመጠው ኤስፓኞል ሀያ 28 ነጥቦች አሉት፣ 15ኛ ደረጃ ላይ ይገኛል። የጣሊያን ሴሪም ትላንትና አንድ ጨዋታ ተከናው ነው ነበረ ላቲዮ ና ኡዲኔዜን ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቀዋል። አዲሱ ሮማኞ ላይ ላዚዮ እንደዚሁ ሌላኛውን ደግሞ ፍሬ ሆቨ ኡድኒዜ የግቦችን አስቆጥሮ ጨዋታ አናቻ በሆነ ውጤት ተጠናቋል። ላዚዮ ሳንጠ ነጥቦችን ይዞ አሁን በዋንጫ ፉክክር ውስጥ ይገኛል። ያን ያን ልዩነት የላቸውም። ከላይ ካሉት ከናፖሊ፣ እንደዚሁም ከኢንተር ሚላን ጋር የሰፋ ልዩነት የለም። አምስተኛ ደረጃ ላይ ተቀምጧል። ኡድኒዜ አርባ ነጥቦች ነው ያሉት። አስረኛ ደረጃ ላይ ይገኛል። ትናንትና ሻምፒየንስ ሊግ ጥሎ ማለፍ ጨዋታ ተከናውነው ነበረ። አልናስር እስቴግላልን አሸንፈዋል። ለባዶ ሶስት ለባዶ በሆነ ውጤት ነው ያሸነፈው። በዚህ ጨዋታ ላይ ክርስቲያኖ ሮናልዶ አንድ ግብ አስቆጥሯል፣ በፍጹም ቅጣት ምት ሌላኛውን ዱራን ያስቆጠረው ዱራን ወደዚያ ከሄደ በኋላ ጥሩ ጊዜ እያሳለፈ ነው የሚገኘው። ክርስቲያኖ ሮናልዶ ትናንትና አንድ ግብ ማስቆጠሩን ተከትሎ የእስያ ቻምፒዮንስ ሊግ በስድስት ጨዋታዎች ሰባተኛ ግቡ ሆኖ ተመዝግቧል። እድሜው ሰላሳ ከገባ በኋላ በተለይም በርከት ያሉ ግቦችን ነው እያስቆጠረ የሚገኘው አራት መቶ ስልሳ አራት ግብ አስቆጥሯል። ከዚህ ቀደም እድሜው ሰላሳ ሳይሞላ አራት መቶ ስልሳ ሶስት ግቦችን ማስቆጠሩ የሚታወስ ነው። ይህ ተጫዋች ቀስ እያለ አሁን ቢሆን እየጎመራ እንደ ወይን እየጣፈጠ እየመጣ እንዳለ እየተመለከትን እንገኛለን። እያንዳንዱ ጨዋታዎች ላይ ግቦች ያስቆጥራል ሮናልዶ በተጫወተ ቁጥር ክብረ ወሰኖችን ነው የተመለከትነው የምንገኘው ይህን እየታዘብ እንገኛለን ዘጠኝ መቶ ሀያ ሰባተኛ ግቡ ነው በእግር ኳስ ህይወቱ ለአንድ ሺህ እየቀረበ ነው የመጣ ነው የሚገኘው ሰባ ሶስት ግቦች ሰባ ሶስት ግቦች ቀሩታለ እየመጣ ነው የሚገኘው ው ኳስ ከማቆሚያ በፊት አንድ ሺህ ጎሎችን ማስቆጠር እፈልጋለሁ ብሎም ተናግሮ ነበር ከዚህ በፊት ያን ለማሳካት እንግዲህ ጥረት ላይ እንዳለ ያስታውቃል። አዎ እየቀረበ ነው የሚገኘው። ምናልባት በቅርብ ጊዜ በሁለት አመት ውስጥ ያሳካል ተብሎ ይጠበቃል። አሁን በመጣበት መንገድ የሚቀጥል ከሆነ ሮማሪው አንድ ሺ ያስቆጥሯል። የፔሌ ብዙ አከራካሪ ነገሮች አሉ። ራሱ ሮማሪውም የፔሌን አንድ ሺ ግቦች አያምንም። ዛሬ የአውሮፓ ቻምፒየንስ ሊግ በርከት ያሉ ጨዋታዎች ይደረጋሉ። ፓሪስ ጀርመ ከሊቨርፑል ድንግ ጨዋታ የሚጠበቅ ጨዋታ ነው። የመጀመሪያው ጨዋታ ፓርክ ደ ፕሪንስ ላይ አሸንፎ የነበረው ሊቨርፑል እንደነበር እናስታውሳለን። አንድ ለባዶ በሆነ ውጤት አሸንፎ ነበረ። አሁን የምርስ ልክ ያኔ ከተጠናቀቀበት ከቆመበት ይጀምራል ወይንስ ሊቨርፑል በተለወጠ መልኩ ይመጣሉ? የከዛ ጨዋታ በተለየ መልኩ ዛሬ ምሽት እንመለከተዋለን። በዛ ጨዋታ ላይ ሙሉ ለሙሉ የጨዋታ ብልጫ ነበረው። በተለይም የመጀመሪያው አጋማሽ ልክ አሰልጣኝ እርነስ ሎት እንዳሉትም አራት ግቦች መቆጠር ነበረባቸው። ትልልቅ እድሎች መፈጠራቸውን አምነው ነበረ። ከረፍት በኋላ ዳሜጁን ቀንሸዋለሁ ብለው ነበር። ያው ከረፍት በኋላ ከተደረጉት አብዛኞቹ ሙክሮች በተለይም አስራ ስድስቱ ሙክሮች ከሳጥን ውጭ ነበር የተሞከሩት እና ፓርታይ ጀርመን የሊቨርፑል የመከላከል በተለይም ሳጥን ውስጥ አደገኛ እንደሆነ አድርገው ነበረ። ያንን የጨዋታ መንገድ በዛሬው ጨዋታ ላይስ በምን መልኩ ይተገብሩታል? ሉዊስ ኢንሪኬ ደክ ጨዋታ እንደተጠናቀቀ ማለት ይሄንን ጨዋታ እንገለብጠዋለን ብሎ ነበር። ያው ከዚህ ቀደም የባርሴሎና አሰልጣኝ ሆኖ የምናስታውሰው ፓሪስ ሰን ጀርማን እና እንዳሸነፈ እናስታውሳለን። ያ ድንቅ ምሽት ከዛ በኋላ ያ በትልቅ መድረክ በአውሮፓ መድረክ አልተመለከትነውም። ዛሬስ ሊቨርፑል ሊቨርፑልን ሊፈትነው ይችላል። ፓሪስ ሰን ጀርማን ያ በአውሮፓ ቻምፒዮን ሊግ ብዙ የሚሮጠው እንደዚሁም አብዛኛውን የጨዋታ ክፍለ ጊዜ ኳስ እንደቆጣጥሮ የሚወጣው ደግሞ ፓሪስ ሰን እንደሆነ ይታወቃል። ወይ ደግሞ ሲመር መልኩ ነው የሚያስቀጥለው አሰልጣኙ በተለይም ሊቨርፑል ዘንድሮ ትልልቅ ጨዋታዎች ጨዋታዎች ሊበ የጨዋታ እንቅስቃሴዎችን ሊበለጥ ይችላል። ኳስ ከእግሩ ሊወጣ ይችላል። ሆኖ ጌሙን በሚፈልገው መልኩ ማኔጅ አድርጎ በመውጣቱ ረገድ ከየትኛው ቡድን የተሻለ መሆኑ በተደጋጋሚ በፕሪሚየር ሊጉ አሳይቶናል። በቻምፒየንስ ሊጉም ቢሆን በቀላሉ ነበር ሌሎቹን እያሸነፈ የመጣው ዛሬ ደግሞ ጠንካራው ፓሪሴ ዠርመን ጋር የሚጫወተው ፓሪሴ ዠርመ ባለፈው ከዚህ ጨዋታ ቀደም ብሎ አስር ተከታታይ ጨዋታዎችን ሳይሸነፍ ነበረ ሊቨርፑል ገጠመው፣ የመጀመሪያ ሽንፈት ገጠመው። በሳምንቱ በርከት ያሉ ተጫዋቾችን አሳርፎ ነበረ አሰልጣኝ ሉዊስ ኤነርኪ በዛሬው ጨዋታ ላይ ይጠቀሙበታል ተብሎ ይጠበቃል። በእግር ኳስ ሕይወት በተለይም ብዙ ነገር አይቻለውኝ፣ ይህንንም መቀየር እንችላለን። ጊዜው ደግሞ አሁን ይመስለኛል። ሁሉ ነገር አንድ ድል ነው ያለን። በርካቶቻችን እንደወደቅ ልታስቡ ትችላላችሁ። እኔ ግን ይህንን የመቀየር አቅም እንዳለን አምናለሁ ሲል ነው የተናገረው። ክቫራስኪሊያም ስለ ጨዋታው ተናግሯል። በእግር ኳስ ሕይወቱ በተለይም ደስተኛ የሆነበት ጊዜና ከሉዊስ ኤንርኬ እነዚህም ከቡድኑ ጋር እየተዋደ እያደገ እንደመጣና የዛሬውን ጨዋታም የማሸነፍ አቅም እንዳላቸው ነው የተናገረው። አሰልጣኝ አርነ ስሎት በተለይም ቡድናቸው አሁን ቢሆን ሳይሰራ ያለሰራ እንዳልመጣ ነው እየተናገሩ የሚገኙት። በተለይም አብዛኛው ሰው ጥሩ እንዳልተጫወተን ፓርክ ደ ፕሪንስ ላይ ያስባል። ሆኖም ግን እግር ኳስ ነው። በተለይ እነሱ ጥሩ ስለነበሩ ነው እንጂ እኛ ጥሩ ስላልተጫወተን አይደለም ሲሉ ነው የተናገሩት። ያው ቡድናቸውን ሲከላከሉም ሆነ በአጠቃላይ በተለይም ቡድናቸውን የሚሰሩበት መንገድ አሁንም ድንቅ ነው። በዛ የፓርክ ደ ፕሪንስ ምሽት ቅያሪዎቻቸው ምን አሉ፣ ውጤታማ ነበሩ ተመልክተናል። ጨዋታውን በሚፈልገው መልኩ አቅጣጫ እንዲጠናቀቅ ትልቅ አስተዋጽኦ አድርገዋል። ሊቨርፑል በተለይም በቅርብ ጊዜያት ባደረጓቸው የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ጥሩ እንቅስቃሴን ሲያደርጉ ተመልክተናል። በጥሎ ማለፍ ባለፉት አስራ አራት የመጀመሪያ ጨዋታዎቻቸውን አሸንፈውም ቀጣዩን ተሸንፈው አያውቁም፣ ተሻግረዋል ወደ ቀጣዩ ዙር። ይሄን የሚጠበቅ ነው። በሜዳቸው በቅርብ ጊዜያት በቻምፒየንስ ሊጉ አደረጋቸው ያለፉት አራት ጨዋታዎች አልተሸነፉ። ይህን ስንመለከት ያው ሊቨርፑልን ታሪክ ይደግፈዋል። አንዳንዴ ግን ታሪክ የኋላ ማርሽ የለውም። ያን እንዲሁ ጨዋታ ማሸነፍ ሊጠበቅ ይችላል። የዛሬው ጨዋታ ላይ ተጋጣሚው ደግሞ ፓሪስ ሴንት ዠርመን ነው። በሊግም እንደዚሁም በአውሮፓ ቻምፒየንስ ሊግ ጠንካራ ከሆኑ ቡድኖች መካከል በዋነኛነት ይጠቀሳል። ፓሪስ ሴንት ዠርመን በተለይም ባደረጋቸው ያለፉት አራት ጨዋታዎች በሶስቱ ተሸንፏል። በሊቨርፑል አንዱ ብቻ ነው ያሸነፈው። አሁንም በታሪክም በብዙ ነገሮች ሊቨርፑል ይደገፋል። አንፊልድ ነው አንፊልድ ደግሞ ያለ ተጋጣሚ የምድር ሲሆን ትልቅ ፈተና ነው። እንዴት ነው? የትኛውን ቡድን በተለይ አንፊልድ ሲጫወት ቀደም ብሎ ነው ጫና ውስጥ የሚገባው። ዛሬ ይፈተናል ተብሎ ነው የሚጠበቀው። ሌላኛው ቀደም ብሎ የሚደረግ ጨዋታ አለ። ባርሴሎና ከቤኔፊካ የመጀመሪያው ጨዋታ ኩባርሲ ቀደም ብሎ በቀይ ካርድ ከወጣ በኋላ ሺዝኒ ነው አጠቃላይ የጨዋታውን ሂደት ቀይሮት የነበረው ጥሩ እንቅስቃሴ አድርጎ ነበረ። በዛሬውም ጨዋታ ላይ ይሄ ይጠበቃል። አሰልጣኝ ሀንሲ ፍሊክ በተለይም ፊት መስመር ላይ የሚገኘው ራፊኛ ጥሩ ጊዜን እያሳለፈ እንዳለ ተናግረዋል። አሁንም ለባሎንዶር ቅርብ ነው ሲሉ ተናግረዋል። ዛሬው ጨዋታ ግን ቀላል አይሆንም ሲሉ ነው የተናገሩት በቅርቡ በዚህ ሳምንት መጨረሻ በተለይም ሊደረግ የነበረ አንድ ላሊጋ ጨዋታ መራዘው የሚታወስ ነው የባርሴሎና ጨዋታ ይህንን ጨዋታ አሸነፈም በህይወታቸው ላለፉ የክብና ባለሙያ መታሰቢያ እናደርገዋለን ሲሉ አሰልጣኝ ሃንሲ ፍሊክ ተናግረዋል። ሮበርት ሌቫንዶቭስኪ በዚህ ጨዋታ ላይ ይመለሳል። ከዛ ውጭ ኩባርሲ፣ ቴር ስቴገን እንደዚሁ ክርስቲያንሰን እንደማይኖሩ ነው የተገለጸው። የመጀመሪያውን ጨዋታ ስታዲዮ ዳሉዝ ላይ ባርሴሎና ከሜዳ ውጭ ተጉዞ አንድ ለባዶ አሸንፎ ነበር። እንደ ቡድን ባርሴሎና በዚህ ውድድር ዓመት በአውሮፓ በርከት ያሉ ግቦችን እያስቆጠረ ነው የሚገኘው። የጥሎ ማለፍ ጨዋታዎች የራሳቸው ባህሪ ያላቸው አሰልጣኝ ሃንሲ ፍሊክም የተናገሩት ይህንን ነው። በተለይ ከሜዳቸው ውጭ ቤንፊካዎች በተደጋጋሚ ሲያሸንፉ እናውቃለን። መጠንቀቅ ይገባናል በሜዳችን ብንጫወትም ሲሉ ነው የተናገሩት እንደ ቡድን ባርሴሎና አሁን ይህንን ጨዋታ አሸንፎ ለማለፍ የሰፋ እድል አለው። ከዚህ ቀደም ቀደም ብሎ ከሜዳ ውጭ አሸንፎ በሜዳው ተሸግሮ አልተመለከትንም። ሆኖም ግን አንዳንድ የባለፈውን ጨዋታ ስንመለከት ሁሉ ነገር የቀየረው አንደኛው ተጫዋች በቀየቱባቸዋል። ከዛ ውጭ ሼዝኒ ትልቁ ሚና ነበረው እና ሁሌ ደግሞ አንድ ተጫዋች ግብ ጠባቂ ዞለ ላይወጣ አይችልም። የጨዋታ ማጠቃለያ ሂደት ይሄ ምናልባት ያው አንዳንድ ጊዜ መለኮታዊ እንትን ካልተፈጠረ በስተቀር አስቸጋሪ ነው። ባየር ሊቨርኩሰን ከባየር ሙኒክ ያለቀ ጨዋታ ይመስላል። ምሽት አምሳ ላይ ነው የሚደረግ ቀቡድ ሁለቱም በተለይ በቅርብ ጊዜ ባደረጓቸው ከስድስት ጨዋታዎች በኋላ ነበረ ባየር ሙኒክ ባየር ሊቨርኩሰን ያሸነፈው። አሁንም የሰፋ እድል አለው። እንደ ጉድን ያው ከሜዳ ውጭ ነው የሚጫወተው ነው ያው በርከት ያሉት ተጫዋቾች በተለይም ሊቨርኩሰን የቡድኑ ወሳኝ የነበረው ፍሮሊያን ቤትስ በጉዳት ምክንያት ከጨዋታዎች መኖር ተረጋግጧል። ከዛ ውጭ ማርቲን ቴሬ ቀደም ብሎ ነበር ከቡድኑ ውጭ የሆነ በጉዳት ምክንያት ውድድር አመቱ እንደማይሰለፍ ይታወቃል። በሙኒክ በኩል ባለፈው ጉዳት ገጥሞ ተቀይሮ በዚህ በሊቨርኩሰን ጨዋታ ተቀይሮ ወጥቶ የነበረው ማንዌል ኔር የለም። ከዛ ውጭ ፓብሎቪችም በጉዳት ምክንያት እንደማይሰለፍ ነው የተገለጸው። ቡድኑ ከባድ እንደሚሆን ነው ዣቪ አሎንሶ የተናገረው። ቡድኑ ከባድ ነገሮች ማድረግ ይችላል፣ ተጫዋቾች ይህንን ያውቃሉ፣ ይሰማቸዋል፣ አስፈላጊውን ነገር ያደርጋሉ ሲል ነው ዣቪ አሎንሶ የተናገረው። ይህንንም ባለፈው የወርዳ ነ ትንሽ ለፍተ ጉዘን አሳይተናል። ሆኖም የአውሮፓ መድረክና ያው እርስ በርስ ግንኙነት ይለያል። በርከት ያሉ መለዮች አሉ። ምናልባት የሚያስመሳሰለው ነገር ካለ ሁለቱም ሊጋ ይታወቃሉ። በተደጋጋሚ ተገናኝተዋል። ዘንድሮ እርስ በርስ በነበራቸው ጨዋታ አቻ ማጠናቀቃቸው የሚታወስ ነው። ኢንተር ሚላን ከፌይኖርድ ሌላኛው ሳንሲሮ ጁሴፕ የሜዛ ላይ የሚደረግ ጨዋታ ነው። ይህ ጨዋታ በቀላሉ ኢንተር ሚላን ያሸነፋል ተብሎ ይጠበቃል። እንደ ቡድን በተለይ በአውሮፓ ቻምፒዮንስ ሊግ ባደረጋቸው ያለፉ ዘጠኝ ጨዋታዎች አንዱን ብቻ አንዱ ላይ ብቻ ግብ ተቆጥሮበታል። ምናል በመከላከሉ ረገድ ጠንካራ እንደሆነ ማሳያ ሊሆን ይችላል። ኢንተር ሚላን ያለፉትን በተለይም ከሰባት ጨዋታዎች መካከል በስድስቱ አልተሸነፈም። የመጀመሪያውን ጨዋታ አሸንፎ በመጣባቸው የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ላይ ይህንን አሳይቶናል። ፌየኖርድን ቢሆን በተለይም ያለፉትን ስምንት ጨዋታዎች በተለይም ከጣሊያን ክለቦች ጋር ያደረጋቸው ከስምንት ጨዋታዎች መካከል አምስቱን ተሸንፈዋል። ዛሬም ጠንካራ የሚጫወተው ኢንተር ሚላን ጋር የሚጫወተ ፌኖርድ በሮቢን ቫን ፐርሲ ነው የሚመራ። ያለፉትን ተከታታይ ጨዋታዎች ነጥብ እየጣለ ይገኛል። እንደ ቡድን በርካታ ያሉ ችግሮች እንዳሉበት እየተመለከትን ነው የምንገኘው። ሰር ጂም ራትክሊፍ ትናንትና በርግጥ ሰፋ ያለ ጋዜጣዊ መግለጫ ሰጥቷል። ከስድስት ወር በኋላ ይመስለኛል እንደዚህ አይነት ጥልቀት ያለው በአብዛኞቹም የተመለከቱ ናቸው የምናውቃቸው በርከት ያሉ ሀሳቦችን አንስተዋል። ለቡድኑ የማይመጥኑ በርከት ያሉ ተጫዋቾች አሉ ሲሉ ነው የተናገሩ። እኛ እንደዚህ አይነት ስህተት አንሰራም በዝውውሩ በተለይ ያነሷቸው ተጫዋቾች አሉ ራስመስ ሆይሉንድን አንድሬ ኦናናን ካሲሜሮን ጨምሮ ጀደን ሳንቾ ለቡድኑ መፈረም እንደማይገባቸው ነው የተናገሩት ቡድኑ ውስጥ የማይፈለጉ በርካታ ገንዘብ የሚከፈላቸው ግን ጥራታቸው ለቡድኑ የማይመጡ ተጫዋቾች አሉ በዚህም አሰልጣኝ ሮበን አሞሪምን ላደንቀው ፈልጋለሁ አሰር ተመልከቱ የአርሰናልን ጨዋታ ነው ያሉት ትናንትና በኢንተርቪዋቸው ላይ በርካታ ያሉት ተጫዋቾች ጉዳት ላይ ነበሩ በዛ ልክ ግን ከአርሰናል ጋር ሲፎካከር ተመልክተናል ይሄ ደግሞ የሚያሳየው አሰልጣኙን ጥራት ነው። የረዥም ጊዜ ፕሮጀክታችን አካል እንደሆነ ነግራችሁ ፈልጋለሁ ሲል አሰልጣኙ ሰር ጂም ራትክሊፍ ተናግረዋል። በርከት ያሉ ጉዳዮችን አንስተዋል። ከአነሷቸው ሌላኛው ጉዳይ የአሰልጣኝ ኤሪቴናን ጉዳይ በተመለከተ ነው። አሰልጣኝ ኤሪቴና በተለይም ማንቸስተር ዩናይትድ ጋር በክረምቱ በአወዛጋቢ ሁኔታ ነበር ሲቆዩ በርካቶች ጥያቄ ነበራቸው። ጫና ውስጥ ሆነን ነው ይህንን ውሳኔ የወሰድነው ሲሉ ተናግረዋል። የኤፌ ካፑ የዋንጫ የፍጻሜ ጨዋታ ባለፈ አላመኑም ነበር፣ አሁን አምነዋል። አንዳንድ እውነቶችን ቀስ እያሉ እየወጡ ነው የሚገኙት። ያ ጨዋታ ብዙ ነገሮች ጫና ውስጥ እንደከተቶትና ከአሾርዝ መሳይ አመት ጋርም ግንኙነት እንዳለው ነው እየተናገረው ጫና ውስጥ ገብተን ነው ይህንን ያደረግነው። ሆኖም ግን የአሾርዝን ስንብት በግልጽ አድርጎ አልተናገሩም። በዚህ ምክንያት የትናበቱት ከማለት ተቆጥበዋል። ቡድን ውስጥ አሁንም መሻሻሎች ይጠበቃሉ። በክረምቱም አሰልጣኝ አሞሪምን በዘውትር እንደሚደግፉት ተናግረዋል። ዓለም ላይ የኔ ላይ ስራ መደብም ዩናይትድ ቤት ነበር ሲሉ ተናግረዋል። ይሄ ሰልጣኝ የአጠቃላይ የሰራተኞችን ቅንሳ በተመለከተ በርከት ያሉ ትችቶች ይሰነዘርባቸው እንደነበር ይታወቃል። ልክ እነ ግሌዘር ቤተሰቦች ሁሉ እሳቸው ስግብግብ ናቸው፣ እግር ኳስን ታሳቢ አድርገው ሳይሆን የመጡት ገንዘብን ትርፍን አስበው ነው ተብሎ ነበረ። በተለይ ይህኛው እንዲሉ ደጋፊዎች ያደረጋቸው ከዚህ ቀደም የነበሩ የእሳቸው ካምፓኒዎች የነበራቸውን ታሪክ ተመልክተው ነበር ይህንን ያነሱት። ሆኖ በአመት አንድ መቶ ሰባ አምስት ሺህ ፓውንድ የሚከፈለው የምልክት ቋንቋ አማካሪ የሚባል ጭምር የስራ መደብ ነበር ሲሉ ነው የተናገሩት። እንደዚህ አይነት ነገር አማካሪ ተብሎ እነዚህ ሲቋቋም እኛም አናውቅም። እሳቸው ይህንን አንስተዋል። ከዛ ውጭ የሰራ የስራ ልጅ ስፈር ጉሰንን አጠቃላይ፣ በተለይም አምባሳደርነታቸውን በተመለከተ ክፍያ ነበረ። ከዚህ ጋር በተያያዘ ተነስቶ ነበረ ጠይቀናቸው። ከዛ በኋላ እሳቸው ክለቡ ያለበትን ችግር ተርተው በራሳቸው ፍቃድ ነው የሰሩት አንስተዋል። በርከት ያሉ ጉዳዮችን አንስተዋል። ከያነሷቸው ጉዳዮች መካከል በዋነኝነት ይጠቀሳሉ። ቡድኑ በተለይም እኔ ባልመጣ ኖሮ ተጫዋቾችን የሚያስፈረምበት ምንም ገንዘብ አልነበረውም። የኔ ሶስት መቶ ሚሊዮን ፓውንድ ነው በርካታ ነገሮችን የቀየረው ሲሉ ተናግረዋል። ይሄ ደግሞ ያው በተለይም ባለፉት አመታት በተከታታይ ዩናይትድ እየከሰረ እንዳለው ይታወቀ ባለፉት አምስት አመታት ከስሯል። ባለፉት ሶስት አመታት ደግሞ ይበልጥ በከፍተኛ ሁኔታ ኪሳራ ውስጥ እንዳለ ይታወቃል። የእንግሊዝ ፕሪሚየር ሊግ ደግሞ የዘላቂነት እና የተርፋማነት ህግ ደግሞ ክለቡን ማለቁ እንደሆነ ይታወቃል። አንድ ቢሊዮን ፓውንድ አካባቢ ኪሳራ ተጫዋቾች የሆኑትን ሳይ እነሱን የሚሸጥ ፍላጎት የለ ነው። ብሩኖን በእነሱ ዙሪያ በወጣቶች ዙሪያ ነው መገንባት የምንፈልገው አሰልጣኝ ሩበን አሞሪምም በወጣቶች ዙሪያ ጠንካራ ቡድን እንደሚገነባ ተስፋ ላይ ሲሉ ተናግሯል። ከዚሁ ከዩናይትድ ጋር በተያያዘ ነገ አንድ መቶ ሺህ ደጋፊዎችን የሚይዝ አዲስ ስቴዲየም እንደሚገነባ በይፋ እንደሚያስታውቅ የተገለጸው ትልቁ ቲያትር ኦፍ ድሪም ኦልድ ትራፎርድ ምናልባት ከቅጤዎቹ አራት ወይም አምስት ዓመት በኋላ ግልጋሎት ሊሰጥ ይችላል። ለሴቶቹ ቡድን አለበለዛም ለወንዶቹ ቡድን ለታዳጊ ቡድን ሊሰጥ ተብሎ ነው የሚጠበቀው። እንደ ቡድን ያው ዩናይትድ በርካታ ለውጦችን እያደረገ ይገኛል። ሜዳ ውስጥም፣ እነዚህም ከሜዳ ውጭ እየተመለከትን የምንገኘው አሰልጣኝ ሩበን አሞሪም በየቀኑ እንገናኛለን፣ ከጨዋታ በፊትም ውይይቶችን እናደርጋለን፣ አብረን እንደዚህ ቡና እንጠጣለን ሲሉ ነው እንግዲህ ሰርጂ የሰርጂ ራትክሊፍ አስተያየታቸውን ትላንትና በቃለ ለ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ትላንትና የተደረጉ ሁለት ጨዋታዎች ነበሩ። ሀድያ ሆሳዕናን ከባህር ዳር ከተማ ያገናኘው ጨዋታ በባህር ዳር ከተማ አንድ ለባዶ አሸናፊነት ተጠናቋል። ፍቅረ ሚካኤል አለሙ ነው ግቡን ያስቆጠረው። ባህር ዳር ከተማ ማሸነፉን ተከትሎ ደረጃውን ወደ ሁለተኛ ከፍ አድርጓል። ከመሪው ኢትዮጵያ መድን ጋር ያለውም የነጥብ ልዩነት ወደ አምስት ዝቅ ብሏል። ያው ኢትዮጵያ መድን ዛሬ እንደሚጫወት ይታወቃል። ባህር ዳር ያለፉትም በተለይ አራት ጨዋታዎች አልተሸነፈም። የትላንቱን ጨምሮ ሶስቱን ሲያ ሲያሸንፍ አንዱን ነው በአቻ ውጤት ያጠናቀቀው። ቀስ እያለ ወደ ዋንጫ ፉክክር ውስጥ እየመጣ እንዳለ እየተመለከት ነው የምንገኘው። ሀዲያ ሆሳዕና በአንጻሩ ከሊጉ መሪዎች መካከል አንደኛው ነበር። ካለፉት አምስት ጨዋታዎች አንዱን ብቻ ነው ያሸነፈው፣ ትናንትና ተሸንፈዋል። ሶስቱን ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቀው። ቀስ እያለ እየተንሸራተተ እንዳለ መመልከት እንችላለን። አሁንም ከዋንጫ ፉክክር ውስጥ አልወጣም። ሆኖም ላይ ካለው ኢትዮጵያ መድን ጋር ያለው የነጥብ ልዩነት ወደ ስድስት ከፍ ብሏል። ይሄ ደግሞ በተለይም ያው ሁለት ሶስት ጨዋታዎች ኢትዮጵያ ፕሪሚየር ሊግ ላይ ምናል ነገሮች እንደሚቀይሩ ማሳያ ጥያቄ ሊሆን ይችላል። በዋንጫ ፍቅር ውስጥ የነበረ ቡድን ቀስ እያለ እየተንሸራተተ ወደ ታች ሲመጣ፣ ታች የነበሩ ቡድኖች ደግሞ በተመሳሳይ መልኩ ከፍ እያሉ እየመጡ ነው የሚገኘው። ሲዳማ ቡና ከአዳማ ከተማ ያገናኘው ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል። ይህ ጨዋታ በተለይም ለአዳማ ከተማ ያስፈልገው ነበረ በሊጉ በተከታታይ እየተሸነፈ ነው የሚገኘው። አሁንም ሀያ ነጥቦችን ይዞ አስራ ስድስተኛ ደረጃ ላይ ተቀምጠዋል። ካደረጋቸው ሀያ ጨዋታዎች አምስቱን ብቻ ነው ያሸነፈው፣ ምንል እየተቸገረ እንዳለ መመልከት እንችላለን። የውድድር ዓመቱ ሲጀመር አሰልጣኝ ለውጥ አድርጎ ነበረ፣ በርከት ያሉ ተጫዋቾችም ከቡድኑ ወጥተው እንደነበር እናስታውሳለን። ሲዳማን ቡና ቢሆን ያው ዘንድሮ በተጠበቀበት ልክ አልተጓዘም። ያለፉትን አራት ተከታታይ ጨዋታዎች ነው በአቻ ውጤት ያጠናቀቀው። አሁን ሁለት ሶስት ጨዋታዎች እንዲያሸንፍ ያው ወደ ዋንጫ ፍክክር ውስጥ ይገባል፣ ያው የሊጉ ባህሪ ስለሆነ አሁን ያለ አብዛኞቹ ክለቦች አንድና ሁለት ነጥብ ነው ልዩነታቸው። በደረጃው ሰንጥረሽ ያው ማርጅኑ በጣም ጠባብ ነው። አንደኛው ምክንያት በተለይም የሊጉ የጥራት ደረጃም ነው። ልክ ጥራት አብዛኞቹ ተቀራራቢ ጥራት ላይ ነው የሚገኙትና ልክ ስታንዳርዱ ዝቅ ያለ ሊጉ መሆኑን ተከትሎ በተለይ በዚህ ደረጃ ክለቦች የተቀራረበ ነጥብ እንዲኖራቸው ምክንያት ሆኗል። አንድ ሁለት ጨዋታዎች ማሸነፍ አጠቃላይ ያለበትን የደረጃ ሂደት ይቀይረዋል። በዚህ መልኩ ነው እየተመለከትን የምንገኘው። ፕሪሚየር ሊጉ ላይ ዛሬ የሚደረጉ ሁለት የኢትዮጵያ ንግድ ባንክ የሚያደርጉ ጨዋታ ይጠበቃል። በተለይም ለኢትዮጵያ መድን ወሳኝ ነው። ሁለት ሶስት ጨዋታዎች ላይ መንገራገጫዎች ነበሩ። አሁን ተመልሶ ወደ አሸናፊነት ባለፈው ሳምንት መምጣቱ እናስታውሳለን። ከተከታዮቹ ጋር ያለውን የነጥብ ልዩነት ለማስፋት ወደ ሜዳ ይገባል ተብሎ ነው የሚጠበቀው። አሁን ከተከታዩ ባህር ዳር ጋር አምስት ነጥብ ነው ያለው። ይህንን አምስት ነጥብ ልዩነት ከፍ የሚያደርግበት እድል ይኖራል ወደ ስምንት ዛሬ የሚያሸንፍ ከሆነ ኢትዮጵያ ንግድ ባንክ። በአንጻሩ ይህንን ጨዋታ ማሸነፍ ወደ ዋንጫፉ ኩርስ ደካማ ይወርዳ መት እያሳለፈ ነው እያለን ዋንጫ ፉክር ውስጥ ግን የሚገባበት እድል አለ። ይህን ጨዋታ ካሸነፈ ነጥቡን ከፍ ያደርጋል ወደ ሰላሳ አንድ በመካከላቸው ከመሪው ኢትዮጵያ መድን ጋር ያለው ነጥብ ልዩነት ወደ ሰባት ይጠባል። ይሄ ደግሞ አሁንም ቢሆን የአምናው ሻምፒዮን በዋንጫ ፉክር ውስጥ እንዲቆይ ትልቅ አስተዋጽኦ ያደርግለታል። ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ደግሞ አስራ ሁለት ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ በተለይም ለወልዋሎ አዲግራት ዩኒቨርሲቲ ታች ነው የሚገኘው። ያለፉትን ምናልባት አምስት ጨዋታዎች መካከል አንዱን ብቻ ነው የተሸነፈው። አራቱን በአቻ ውጤት አጠናቋል። እንደ ቡድን እስካሁን አንድ ጨዋታ አሸንፏል፣ ከ19 ጨዋታ ነው ይሄንን ያሳካው። ደካማ ጊዜን እያሳለፈ ነው። ምናልባት በፕሪሚየር ሊግ የመቆየቱ ጉዳይ እጅጉን አጣብቅኝ ውስጥ የገባ ይመስላል። ያው በመርፌ ቀዳዳ መሽለክ ብለው ጠባብ ነው አሁን ባለበት ሁኔታ። ያው ከሌሎቹ ጋር በተለይ ላይ ካሉት ቢያንስ ሶልሽሬ፣ አዳማ፣ ሐዋሳ፣ ድሬዳዋ እያለ ስንጠራ ነጥባቸው የተቀራረበ ነው። ሁለቱ ጨዋታዎች አጠቃላይ ሂደቱን ሊቀይሩ ይችላሉ። 39 ነጥብ ነው የያዘው፣ መሻሻሎች ይጠበቁበታል። ወላይታ ዲቻ በአንጻሩ ይሄንን ጨዋታ ማሸነፍ ቢያንስ ደረጃውን ከፍ የሚያደርግበት እድል አለ። እንደሚያሸነፈው ይግብ

አር ሶስተኛ ድረስ የመምጣት ው እስከ ሶስተኛ በጣም ጠባብ ነው። ኢትዮጵያ ቡና ያለበት በተለይም ሰባት ይግብ ያለው ተብሎ አይጠበቅም። አሁን ባለው የሊጉ ስትራክቸር ከመጣበት መንገድ አንጻር ምክንያቱም በሊጎ በአጠቃላይ ካደረጋቸው 19 ጨዋታዎች ያስቆጠረው ነው። ይሄ ባማከን ሲሰላ ኦልሞስት ከ ነው መገመት ነው። ኢትዮጵያ ከተማ ከተማ ጋር ያደረገው ጨዋታ አንድ ለባዶ በሆነ ውጤት አሸንፈዋል። ገብርኤላ የነበረው የመቻልና ኢትዮጵያ ንግድ ባንክ ባዶ ነው የመራ የሚገኘው ከፍተኛ ሊግ ትናንትና በርከት ያሉ ሻሸመኔ ከተማ፣ ሃላባ ከተማ ውጤቱን ተከትሎ በተለይም ሀላባ ከተማ ሰላሳ ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ሻሸመኔ ሀያ ሶስት ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው። ከዚህ ምድብ ነጌሌ አርሲ እና አክሱም ከተማን ያገናኘው ጨዋታ ደግሞ በነጌሌ አርሲ ሶስት ለሁለት አሸናፊነት ተጠናቋል። ዳ የታደሰ ምስጋናው መላኩና ዞርባቤል ፈለቀ ናቸው የነጌሌ አርሲ ግቦች ያስቆጠሩት። ነጌሌ አርሲ በግብ ክፍያ ሀላባ ከተማ በመብለጥ የምድቡ መሪ ሆኗል። አክሱም ከተማ አሁንም ታች ነው የሚገኘው በሰባት ነጥቦች አስራ ሁለተኛ ደረጃ ላይ ተቀምጠዋል። ከፕሪሚየር ሊጉ ወደ አንደኛ ሊጉ ለመውረድ እድሉ ሰፊ ይመስላል ል ከስልጤ ወራቤ ዛሬ ከዚሁ ምድብ የሚደረግ ጨዋታ ነው ሌላኛው ሱሉልታ ክፍለ ከተማና አዲስ አበባ ዩኒቨርሲቲ እንደዚሁ ዘጠኝ ሰዓት ላይ ይጫወታሉ ምድብ አንድ ላይ ዛሬ ሁለት ጨዋታዎች እንደዚሁ ይከናወናሉ የምድቡ መሪ ሸገር ከተማ ከሶለዳ አድዋ ነው የሚጫወቱት ሸገር ምድቡን በሰላሳ ስምንት ነጥቦች እየመራ ነው የሚገኘው ከምድቡ ግርጌ ላይ የሚገኘው አልግጤ ከተማ ደግሞ ቀን አስር ሰዓት ላይ በሀዋሳ ሰው ሰራሽ አርቲፊሻል ሜዳ ከደደቤት ጋር ይጫወታል እነዚህ ጨዋታዎች ዛሬ የሚደረጉ የኢትዮጵያ ከፍተኛ ሊግ መርሐ ግብሮች ናቸው